ሄሎ ኤልቲኤም ዩቲብ ተከታታዮቻችን እንዴት ናችሁ? እኛ ሰላም ነን። ዛሬ ደግሞ በጂፓስ ነው የተገናኘ ነው። እንደምታዩት ይሄ ጂፓስ ኖርማል ይነሳል። እንደምታዩት ተነስቷል። ነገር ግን ምንም አይነት ድምፅ አይወጣም፣ ድምፅ የለውም። ስለዚህ ምን አንደም ስፒከር አረግበታለሁ። ቤዙ ቤዙ ምንም አይነት ድምፅ የለውም። ጂፒን ደግሞ ለሰካውና ለሰያቹ ምንም አይነት ድምፅ የለም። አንደም ምንም ድምፅ የለውም። የደምጹ እስከመጨረሻው ድረስ አርግያለሁ። ድምፅ ግን የለውም። ስለዚህ ያለውን ችግር አንድ ላይ እናየዋለን። ችግሩን እንፈልጋለን። ስለዚህ ምንድ ነው በብዛት እንደዚህ አይነት ችግር ሲኖር ድምፃይ ሲ ያለ ቦርዱ ላይ እሱን ሊሆን ይችላል የብልሽት ሊሆን ይችላል። ሌላም ችግር ካለ ደግሞ እናየዋለን ማለት ነው፣ ፈተን እናየዋለን። ስለዚህ አንድ ላይ ንፍተው ልፍተውና ያለውን ነገር አንድ ላይ እናየዋለን። የዩቱብ ቻናላችንን ሰብስክራይብ ላይክና ሼር ማድረጉን አትርሱ። አብራችሁ ቆዩ እሺ ቦርዱ በመጀመሪያ ላይ ምንድነው? ምን ጊዜም ጥገና ስንሰራ በአይን ነው መጀመሪያ ላይ የምናየው። የተቃጠለ እቃ አለ የለም የሚለውን ቼክ እናደርጋለን። እንደምታዩት እነዚህ አራቱ የምታያቸው አይሲዎች እዚህ ጋር ልጥፎቹ የሳውንድ አይሲዎች ናቸው። ስለዚህ እነሱ ተቃጥለው ሊሆኑ ይችላሉ፣ ያለውን ነገር ማየት ነው። ሌላም ችግር ካለ እዚህ ጋር የምታያቸው ዳይዶች አሉ እነሱ ዳዮዶቹን ቼክ እናደርጋለን። እነዚህ ካፓሲተሮቹን ቼክ እናደርጋለን። ስለዚህ መጀመሪያ ላይ ግን የአይሲዩ ድምፅ ስለሆነ የማይወጣው የድምፅ አይሲ የሚባሉት እነዚህ ናቸው። ስለዚህ እነሱን እናያቸዋለን ማለት ነው። እሺ እንትን ብየዋለሁ፣ ለይቸዋለሁ። ነገር ግን እዚህ ጋር እንደምታዩት እዛ ጋር ጫፍ ላይ ያለችው አይሲዋ እዚህ ጋር ያለችው እዚህ ጋር ያለችው ተቦጭ ቃለች ስለዚህ አይሲዋ ተመታለች ማለት ነው። ኦኬ፣ ስለዚህ የድምፅ አይሲዩ እሱ ነው። ሌሎቹ በእይታ ደረጃ ደህና ስለሆኑ የተቃጠለውን ነው የምንቀይረው። ስለዚህ የድምፅ አይሲዎች እነዚህ ሀያ ሰላሳ የሚባል አይሲ ነው። ስለዚህ በተመሳሳይ እንቀይረዋለን። ቀይረን ከዛ ቼክ እናደርገዋለን። የኢትዮ ቻናላችንም ሰብስክራይብ ያላደረጋችሁ ካላችሁ እስካሁን ድረስ ሰብስክራይብ ላይክ እና ሼር ማድረጉን አትርሱ ለዚችን አይሲስ ላንሳና እንቀይረዋለን ማለት ነው አብራችሁን ቆዩ እሺ እንደምታዩት አንስቻችኋለሁ ስለዚህ ከዚህ በኋላ ደግሞ አይሲውን አንስተን በሌላ በአዲስ አይሲ እንቀይራለን ላንሳውና አሳያችኋለሁ ሀያ ሰላሳ የሚባሉ አይሲ ነው አብራችሁን ቆዩ ያው እንደምታየው ዳመጅ ሆኗል አይሲው። ስለዚህ ይሄ መቀየር አለበት። እነዚህ ሁለቱ 20 30 የሚባለው አይሲ እዚህ ጋር ቁጥሩ አለ፣ እንድታያችሁ ብዬ ነው። ስለዚህ በ2030 አይሲ በተመሳሳይ በአዲስ እንቀይርለታለን። ስክሪን ቀይረውና ያለውን ነገር እናያለን። አብራችሁን ቆዩ። እሺ፣ እንደምታዩት በሌላ በተመሳሳይ ሁለቱን ማይሲዎች ቀይረያቸዋለሁ። እነዚህ ሁለቱ የተቀጠሉ ናቸው። ስለዚህ እንገጣጥመውና ጂፓሱ ቼክ እናደርገዋለን። አብራችሁን ቆዩ። እንደምታዩት ድምፁን ነገር ግን ድምፁ አሁንም አልመጣም። ስለዚህ ከአይሲው ውጭ ሌላም የተቃጠለ ነገር አለ ማለት ነው። አሁ ቮልቴጆቹን ቼክ ማድረግ እንጀምራለን ማለት ነው። ለምን አይሲው ውጭ አይደለም የተመታው፣ ሌላም የተቃጠለ አየር አለ እቃ አለ ማለት ነው። ስለዚህ ዳዮዶቹን ቼክ እናደርጋለን። ዳዮዱ ቼክ ሳደርገው ኖርማሊ ይሰራል። እዚህ ጋር የምታያቸው እዚህ ጋር ከዚህ ወደዚህ ያለው ፊዝ ነው። ነገር ግን ፊዙ ኮንቲኒቲ እያነበበልኝ አይደለም። ሳየው ደግሞ ኖርማል ነው፣ የተቃጠለ አይመስልም። ከዚህ እዚህ ጋር ፊዙ እንደምታዩት እዚህ ፊዙ አያነበብም። እዚህ ጋር ፊዝ አለ፣ እዚህ ጋም ፊዙ አለ፣ እዚህ ጋም ፊዝ ነው። ይሄ ኖርማል አንብቧል። ይሄኛው ግን እያነበበ አይደለም። ይሄ እንደምታዩት እዚህ ጋ ፊዝ አለ፣ ላሳያችሁ። እዚህ ጋ ፊዙ አልቆረጠም፣ አልቆረጠም። ነገር ግን ኮንቲኒቲ ላይ እያነበበልኝ አይደለም። ስለዚህ ያው እሱን እስኪ ጃምፕ ላድርገው። አንድ እዚህ ጋር ፊዙ ያለ ይህ የምታያቸው አልቆረጡም። ነገር ግን ሳየው የቆረጠ የለውም። ያው ነገር ግን ቆርጦ ሊሆን ይችላል። በአይን እዚህ አካባቢ ላይ ቆርጦ ሊሆን ይችላል። አዶ ነው። ስለዚህ እነሱ እነሱን ጃምፕ ላድርገው ከዛ እናያለን ማለት ነው። አብራችሁን ቆዩ። እንደምታት ስለዚህ ቺኛ ፊዟ ጃምፐር አድርጌታለሁ። ከዚህ ፓወሩ ከዚህ መጥቶ በዚኛው ነው ይሄ እንትኑ የሚያገኘው አይሲ ላይ የሚገባው ትሬስነር ስናድርገው እናድርገው እዚህ የሳውንድ አይሲ ላይ የሚገባው እዚህ ላይ የሚገባው በዚኛው ስለሆነ ምናልባት የሱ ችግር ሊሆን ስለሚችል ፊዝ አድርጌበታለሁ። ስለዚህ እስኪ ገጣን ሞክረው፣ ምን እንደሆነ ወክረው፣ አብራችሁን ቆዩ። እሺ፣ እንደምታት ስፒከሩ ትንሽ ድምጹ አለ ድምፁ አለ። ነገር ግን ጸድቅ ያለ ድምፅ አልመጣም። ብሉቱዝ ላድርገው ነው ቼክ አድርገዋለሁ። ይሄ ሳውንድ መቷል። በእርግጥ እንደምታዩት ሲሰካው አሁን ስፒከሩ ቅድም የቀየር ነው ድምፁ አለ ነገር ግን ጽድት ያለ ድምጹ አልመጣም። ስለዚህ የተወሰነ የሚቀረው ነገር አለ ማለት ነው። እሱንም እናስተካክለዋለን። አብራቸው ቆዩ። እንደምታዩት በኮንቲኒቲ ላይ ኖርማል ፊዙ ደህና ይመስላል። ነገር ግን የሆነ ተፍ ተፍ እያለ ስለሆነ ምናልባት ሊኬጅ ሊኖሩ ይችላል፣ ወይም ሙሉ ለሙሉ ከት ስላላደረገ ብዬ እችንም ፊዟን እዚህ ጋ እንደምታየው ፊዝ ሁለት ናቸው። ስለዚህ ሁለቱንም በጃምፓ አድርጌዋለሁ። ያለውን ነገር ደግሞ እንገጣጥምና እናያለን። ሌሎቹንም ዳያዶቹን እንዳለ ቼክ አድርገ ደህና ነው። አሁን እንደ ኖርማል ካልመጣ ግን ያው ወደ ሳውንድ ሲስተም አካባቢ ላይ ያሉ ኮምፖነንቶችን፣ እነዚህ የምታያቸውን ትራንዚስተሮች፣ አይሲ እንፈልጋለን ማለት ነው። እስኪ እንሞክረውና እንግዲህ እድላችን እናያለን። አብራችን ቆዩ። ስለዚህ ያው እንደምታዩት ድምፁ መጥቷል አሁን። ስለዚህ የነበረው ፊዙ ሙሉ ለሙሉ ከት አላደረገም ነበር። ሙሉ ለሙሉ አልቆረጠም። ስታይ በአይን ደረጃ ኖርማል መልት ሜትር ላይ ያነባል። ስለዚህ ምንድነው ሙሉ ለሙሉ ከት ስላላደረገው ፓወሩን የተወሰነ ነበር የሚለቅ የነበረው ማለት ነው። ስለዚህ እሱን በጃምፕ ጃምፕ አደረገዋለሁ እንዳሳየኋችሁ ነው። በእንደዚህ አይነት ሁኔታ በተሳካ ሁኔታ ሰርተነዋል ማለት ነው። የዩትዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ያላደረጋችሁ ካላችሁ እስካሁን ድረስ አድርጉ። በተለያዩ ኤሌክትሮኒክስ እቃዎች ቀጥታ ላይቭ ነው ሙሉን አሰራሩን ሙሉ ለሙሉ ነው የሚለቀው። ስለዚህ እናንተም ቻናላችንን ሰፖርት ማድረጉን አትርሱ። ላለው መልካም በዓል ይሁንላችሁ። ለኦርቶዶክስ ተከታዮች የወሳና በዓል መልካም በዓል ይሁንላችሁ። ላለው ቻው ቻው ባይ በሌላ ቪዲዮ እንገናኛለን።